ሰላም ጤና ስጥልኝ፣ እና የተከበራችው ክብራትና ክብራን አድማች ተመልካቾቻችን በያላችሁበት የዓለም ትግሉ ሰላምታ ይድረሳችሁ። አድማቾቻችን፣ ተመልካቾቻችን ለዛሬ ምሽት ሁለት መረጃዎችን ነው ይዤላችሁ የቀረብኩት። አንደኛው መረጃ ፋኖ ማሪሼት ፀሐዩ ጥሪ ያደረገበት ና እንዲሁም አንዳንድ ተቋማት ለአገዛዙ አገልግሎት እየሰጡ እንደሚገኙ የህዝብ መገልገያ ሆኖ እያሉ ህዝብን እያጠቁ እንደሚገኙ የተናተነበትን ሁኔታ አለ። እሱን ከፋኖ ማሪሽት ፀሐዩ አሰማችኋለሁ። ሁለተኛው ሰሞኑን እንግዲህ በርካታ ኢትዮጵያኖች ጀልባ ተገልብጦ የሰመጡት ክስተት እንግዲህ ሰሜን ወሎ፣ ራያ ሀዘን መግባቱ ተሰምቷል። እንግዲህ ከራያ ሆርዳ ስድስት ሰው ከቦዬ ገራገራ አንድ ሰው ከወረገባ ከወርገባ ሁለት ሰው በጥቅሉ ዘጠኝ ሰው ከራያ ብቻ መርዶ መነገሩ ተሰምቷል። መርዶ እንግዲህ በአደባባይ ነው የተነገረ ተብሏል። እንግዲህ ከአንድ መቶ ሰማንያ በላይ ነው ደብዛቸው የጠፋ ነው የተባለው ከኢትዮጵያ ውስጥ እንግዲህ ደግሞ ራያና አካባቢው ያሉ ማህበረሰብ በዚህ አደጋ ውስጥ እንደሚገኙ መረጃዎች ያመላክታሉ። እጅግ በጣም አሳዛኝ ክስተት ነው የተሰማ። አድማጮቻችን፣ ተመልካቾቻችን እንግዲህ በሀገራችን ኢትዮጵያ የኑሮ ውድነት፣ የስራ ማጣት፣ የጦርነት ሂደት በርካቶችን አበሳጭቶ እራሳቸውንም ለመለወጥ ቤተሰቦቻቸውንም ለመለወጥ ወደ መካከለኛ ምስራቅ መድረሻ አድርጎ ነው እንግዲህ ከጅቡቲ የመን ሲጓዙ የነበሩት ጀልባ ላይ ነው እንግዲህ በርካታ ኢትዮጵያኖች ዋጋ የከፈሉ። እጅግ በጣም ያሳዝናል። ከፍተኛ ንፋስ ነበረበትም ተብሏል እንግዲህ ጀልባው የተገለበጠው እንግዲህ ባለፈው ሐሙስ ምሽት ነው የተገለበጠው። አደጋው የደረሰው ከፍተኛ ንፋስን በመከሰቱ ነው። እንግዲህ በዚህ ንፋስ ሊገለበጥ የቻለን የተባለው በጣም የሚያሳዝን ጉዳይ ነው። ሐዘኑ ህዝቡ በእንባ እየተራጨ ይገኛል። ራያና አካባቢው በጣም ያሳዝናል። እንግዲህ የሀገራችን ወቅታዊ ሁኔታ ሰው ይሄንንም እየሰማ አሁኑም ሀገር ሊቀመጥ አልቻለም። መንገድ ላይ ያሉ አሉ። ከባድ ነው ሀዘኑ፣ ጎበስ በእውነት ለመናገር ከሆነ ልብን ይሰብራል፣ ያሳዝናል። በእውነት በርካቶች ቤተሰቦቻቸው ምስኪን ናቸው፣ ድሃ ናቸው። ለራሴም ያልፍልኛል፣ ለቤተሰቦቼም አሳልፋለሁ ብሎ እንደ ማንኛውም ሰው ሰርቶ ለመለወጥ ነው እቅዳቸው፣ ግን አልተሳካም፣ በመንገድ ሊቀሩ ችሏል፣ ያሳዝናል። ሌላው የአማራ ፋኖ በጎጃም ፋኖ ማርሼት ፀሐዩ። የኢትዮጵያ አየር መንገድንም ቴሌኮምንም በሚመለከት አንዳንድ ጉዳዮችን አንስቷል። የኢትዮጵያ አየር መንገድ ሲቪል አቬዥን ከዚህ በፊትም በሰሜኑ ጦርነት ወቅት እንደዚሁ መሳሪያዎች ሲያመላልስ ነበር፣ ወታደሮችን ሲጭን ነበር። አሁንም ይህንኑ ተግባር እየፈጸመ ይገኛል። ከኢትዮጵያ አየር መንገድ በላይ ደግሞ ቴሌ ነው። ቴሌኮም በጣም የሚገርም ትልቅ ስራ ነው እየሰራ ያለው ለአገዛዙ የፋኖች ስልክ በመጥለፍ ሎኬሽንን በማድረግ ያንን አካባቢ ወደ አሁኑ በአካባቢው ላይ ለሚያዋጉት ጀረናሮች በመላክ ፋኖን የማስመታት ስራ እየሰራ ያለው በከፍተኛ ሁኔታ የኢትዮጵያ ቴሌኮም ነው። በጣም ያሳዝናል። ይሄንንም የወቀሰበትና ማስጠንቀቂያም የሚሰጥበትን ሁኔታ እንመለከታለን። ቀጥታ ወደ ፋኖ ማርሼት ፀሐዩ። አመሰግናለሁ። ፋኖ ማርሼት ፀሐዩ ነኝ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ። እንግዲህ አማራ ህዝብ የለና ትግሉን ከጀመረበት ጊዜ ጀምሮ በአማራ ህዝብ ላይ የእዳ ደብዳቤ ሆነው በአማራ ህዝብ ላይ ተጭነው የእድሜ ልክ ስቃይ የህልውና ችግር ውስጥ ያስገቡትን መንግስታዊ መዋቅሮችን አንድ ባንድ በመለየት ተናጥላዊ እርምጃ እየወሰርንባቸው፣ ግማሾቹን በማፈራረስ ከቀበሌ ጀምሮ ያሉትን ብልጽግናዊ ስርዓታዊ መዋቅሮች በማፈራረስ ጥቅም አልባ እንዲሆኑ አድርገናል። አብዛኛውን የዚህ ስርዓት አገልጋይ የነበረ የታችኛውን መደብ ካድሬ እና የጸጥታ ኃይል ከህዝባችንና ከእኛ ጎን ማሰለፍ ችለናል። በዞን እና በክልል ያለውን ካድሬ አሸማቀን ከአካባቢው እና ከዘረጋው መዋቅር እንዲበተንና ራስ ወደ መረጠው አካባቢ ጠፍቶ እንዲሄድ አድርገናል። ይሄ ከእንግዲህ አማራ ክልል ውስጥ መንግስት የሚባል ኃይል እንዳይኖር የተስተካከለ ቁመና ኑሮት በህዝባችን ላይ ድጋሚ እዳ ሆኖ እንዳይቀጥል መቶ ፐርሰንት የተሳካ ስራ ሰርተናል። ይህን ባደረግንበት ሰዓት እንግዲህ የክልሉን የፀጥታና አስተዳዳሪ መዋቅር መቶ ፐርሰንት ባል ደረጃ ባፈረስንበት ዘመን የመጨረሻ የሀገሪቱ ግድግዳ የሆነው መከላከያ ሰራዊት ወደ አካባቢያችን ገብቶ ወረራ በመፈጸም ንጹሀን እየጨፈጨፈ ይገኛል። ይህንንም የመጨረሻ የሀገሪቱ ግድግዳ የሆነ ኃይል ገጥመን በኃይል ከደመሰስነው መሳሪያውን ከማረክነው፣ ከተቀበልነው በኋላ ተደራራቢ ተደጋጋሚ ኃይል እያፈሰ እያሰለጠነ በማምጣት ጦርነቱ እንዲቀጥል እየሆነ ነው። እኛም እንደ ፋኖ የኃይል ማሰልጠን፣ ማደራጀት፣ ማጥቃት፣ መከላከል፣ መሳሪያ መማረክን፣ መታጠቅን እንደ ትልቅ መርህ በመቁጠርና በመውሰድ የዕለት ከዕለት ተግባራችን በማድረግ አሁን በእግረኛ ሰራዊት አብይ አህመድ ካለው እግረኛ በላይ መገንባት ችለናል። የኃይል ግንባታችን ይቀጥላል። የአብይ አህመድ ሰራዊትን ማፈራረሳችንን፣ መደምሰሳችንን እንቀጥልበታለን። አብይ ያመጣውን የጦር መሳሪያ እየማረክን፣ እያስገዳን በእጃችን ማስገባቱን እንቀጥልበታለን። ነገር ግን አብይ አህመድ የራሱ የመንግስት የሚለውን ካፒታል አሟጦ ለዚህ ጦርነት ከተጠቀመ በኋላ እና ኢትዮጵያንም ድሃ እና የፈራረሰች ሀገር ከማድረጉ ባሻገር አሁን ላይ ለመውደቅ አንድ ሰዓት ሲቀረው የመጨረሻ አማራጭ ነው የሚለውን ነገር ሁሉ ሀገሪቱ ያላትን ነገር ሁሉ እየተጠቀመ ይገኛል። ይህንም እያደረገ ነው፣ ገፍቶበታል። በዚህም ምክንያት ሀገሪቱ የመንግስት የተባሉ ሀብቶች በሙሉ ተሟጠው ለጠመንጃና ለጥይት መግዣ ከመዋላቸው ባሻገር ስቴት ፕሮፐርቲ የሚባሉትን ወይም የሀገርና የህዝብ መገልገያ ሀብት የሚባሉትን ሀብቶች እና ተቋማት በቀጥታ ለመንግስታዊ የውንብድናና የሽብር የጭፍጨፋ ተግባር እየዋላቸው ይገኛል። ከእነዚህም መካከል የኢትዮጵያ አየር መንገድ አንዱ ነው። የኢትዮጵያ አየር መንገድ በአሁኑ ሰዓት ከቦታ ቦታ ሰራዊት እያመላለሰ ይገኛል። የሰራዊት ሎጂስቲክ እያመላለሰ ይገኛል። ተተኳሽ እያመላለሰ ይገኛል። ከአዲስ አበባ ወደ አፋር፣ ከአዲስ አበባ ወደ ባህር ዳር፣ ከአዲስ አበባ ወደ ጎንደር፣ ከአዲስ አበባ ወደ ኮምቦልቻ፣ ከአዲስ አበባ ወደ ላሊበላ በቀጥታ ሰራዊት የተኳሽና ስንቅ እየጫነ በቀጥታ የመከላከያ ሰራዊት አገልጋይ ሆኖ ይገኛል። ሁለተኛው ኢትዮ ቴሌኮም በቀጥታ ለስርዓቱ የፋይናንስ ድጋፍ እየለገሰ ነው። ስልክ በመጥለፍ ለስርዓቱ እያቀበለ ይገኛል። በሲም ካርድ አማካኝነት የቦታ ጥቆማ ስራ እየሰራ ይገኛል። ልክ ዓለም አቀፍ የአቪዬሽን ህግ እንደተላለፈው የኢትዮጵያ አየር መንገድ ሁሉ ኢትዮቴሌኮምም ቴሌኮምም ዓለም አቀፍ የቴሌኮም ህግን በመተላለፍ ለጦርነቱ የፋይናንስ ድጋፍ በማድረግ ለጦር አመራሮች በቀጥታ የተዋጊዎችን እና የአመራሮችን ስልክ እየጠለፈ ዓለም አቀፍ የቴሌኮም ህግን በመተላለፍ ፕራይቬሲን በመጣስ አገልግሎት እየሰጠ ነው። ሎኬሽን የህዝባችንን እየጠቆመ እያንዳንዱ ማህበረሰባችን ከየት የት እንደሚንቀሳቀስ ለመከላከያ እየሰጠ ይገኛል። ይህም ዓለም አቀፍ የቴሌኮም ህግን የተላለፈ ነው። ሶስተኛው የኢትዮጵያ ንግድ ባንክ በቀጥታ የገንዘብ ድጋፍ እያደረገ ነው። ለጦር መሳሪያ ጊዜ የሚውል ከኢትዮጵያ ንግድ ባንክ ከአዘና አርባ ቢሊዮን የኢትዮጵያ ብር ወጥቶ ለአብይ አህመድ በቀጥታ ተሰጥቷል። በአጠቃላይ የኢትዮጵያ ንግድ ባንክ ከአንድ መቶ ቢሊዮን ብር በላይ ለአብይ አህመድ የቀጥታ ድጋፍ በማድረግ ይህ ጦርነት እንዲቀጥል፣ የአማራ ህዝብ መጨፍጨፉ እንዲቀጥል የቀጥታ ተባባሪ እየሆነ ነው። አራተኛው የገቢዎች ሚኒስቴር ነው። የሀገሪቱ እስቴት ረቨኒው በቀጥታ ወደ ስርዓቱ ካዘና እንዲዞር በማድረግ የጦር መሳሪያ ግዢ ተባባሪ ሆኗል። የገቢዎች ሚኒስቴር ሁለተኛው ሌላኛውና አስቀያሚው ፓርት ከትንንሽ እስከ ትልልቅ ከተሞች የሚገኙ እስከ አዲስ አበባ ድረስ የሚገኙ አማራዎችን ስራቸውን፣ ገቢያቸውንና ትርፋቸውን መሰረት ያደረገ ሳይሆን ማንነታቸውን መሰረት ያደረገ ግብር እና አላስፈላጊ እዳ እየጫነ ህዝባችንን እያጎሳቆለ በኑሮ ውድነቱ እያሽመደመደ ይገኛል። እነዚህ ተቋማት ላይ ከበቂ በላይ ማስረጃዎች ሰብስበናል። የስቴትና የህዝብ ንብረት መሆናቸውን ወደ ጎን በመተው ለአብይ አህመድ ስርዓት የጦር መሳሪያ እየገዙ አማራ እንዲጨፈጨፍ የቀጣ ድጋፍ እያደረጉ ይገኛሉ። ስለዚህ በመላው አገሪቱ የምትገኙ አማራዎች በቀጣይም እነዚህን ተቋማት የተመለከተ በምንወስደው እርምጃ ላይ የምናስተላልፈው መልእክት ተጠባብቃችሁ አገልግሎት ስታደረጉ፣ ስትጠቀሙ፣ ስትንቀሳቀሱ የእኛን መልእክት እያዳመጣችሁ ውሳኔያችን በማንኛውም ጊዜ በማንኛውም ቦታና ሁኔታ ሊሆን ስለሚችል እኛ የምናስተላልፈውን መልእክት እየተከታተላችሁ እንድትንቀሳቀሱ መላው አማራና መላው ኢትዮጵያዊ የትግሉ ደጋፊ ወገኖቻችንን ለመግለጽ እንወዳለን። የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና ገቢዎች ሚኒስቴር ላይ እርምጃ የምንወስድ መሆኑን እንገልጻለን። የሀገርና የእስቴት ንብረት የሕዝብ መገልገያ ሀብት ከዘመን ዘመን ተሸጋጋሪ መሆናቸውን ከፖለቲካ ነፃ መሆናቸውን ረስተው አብይ አህመድ የሚባል የወንበዴ የጨፍጫፊ ስራ ተባባሪ አስቀጣይ ሆነው ስላገኘ ናቸው። በቀጣይ እርምጃ የምንወስድ መሆኑን እንገልጻለን። ሌላው የአብይ አህመድ ኃይል ከጊዜ ወደ ጊዜ እየፈራረሰ እየተዳከመ ያለበት ሁኔታ ነው ያለው። ይህንን የመዋጋት ሞራል የሌለው ሰራዊት እየደቀቀ ያለውን የአብይ አህመድን ኢኮኖሚ በፕሮፓጋንዳ እና በስነልቦና መልሰው ሪከቨር ለማድረግ ለማገገም ሲባል አንድ ጊዜ ጥይት ፋብሪካ ከፈትን ሌላ ጊዜ ታንክ ማምረቻ ከፈትን ሌላ ጊዜ ድሮን ሰራን እያሉ መከላከያውንና የኢትዮጵያን ሕዝብ ለመሸወድ ከፍተኛ የመጨረሻ የሚሉትን የፕሮፓጋንዳ ስልት እየተጠቀሙ ስለሆነ የመከላከያ ሰራዊቱ በየአካባቢ ወደሚገኝ የፋኖ አደረጃጀት እጅ እየሰጠህ ከዚህ በፊት መሳሪያቸውን ለኛ አስረክበው ወደ ቤተሰቦቻቸው በሰላም ተሸኝተው ሰላማዊ ሕይወት እንደሚኖሩት ወንድሞችና እህቶች እንድትሆን ጥሪ ለማቅረብ እፈልጋለሁ። ሌላው አድማ ብተና እና ሚኒሻ አሁን ላይ እናንተ ለአበል እና ለመናጆ ሳንቲም ብላችሁ ወገናችሁን፣ ህዝባችሁን፣ አማራውን እየጨፈጨፋችሁ ስለምትገኙ ከዚህ እኩይ ድርጊታችሁ ተቆጥባችሁ የፋኖነት ተግባር እንድትፈጽሙና በቀጥታ በተናጥለም ሆነ በቡድን ወደ ፋኖ እንድትቀላቀሉ ጥሪ ማቅረብ ፈልጋለሁ። ሌላው ማንኛውም የሀገሪቱ መከላከያ ሰራዊት አባል ውስጥ ልጁ ቤተሰቡ ጓደኛው ያለበት ኢትዮጵያዊ ሁሉ ከመሞቱ በፊት ድንኳን ጥሎ ከማልቀሱ በፊት መርዶ ከመስማት በፊት ልጃችሁ፣ ቤተሰባችሁ፣ ወገናችሁ እና አብይ አህመድ የመከላከያ ተቋም ውስጥ ያለ ሰው በኢትዮጵያዊ በሙሉ አስቸኳይ ጥሪ አድርጋችሁ የያዘውን መሳሪያ ወደ እኛ እያስረከበ በሰላም እየተሸኘ ከእናንተ ጋር ሰላማዊ ኑሮን ይኖር ዘንድ ጥሪ ልታደርጉ በሰላም እየመጣ እጅ እየሰጠ እኛን እየተቀላቀለ ወደ ቤተሰቡ እንዲገባ እንድታደርጉ ስንል ጥሪ ማቅረብ እንፈልጋለን። ይህንም በተመለከተ በቀጣይ በሰፊው የጊዜ ገደብ እናስቀምጣለን። በምናስቀምጠው የጊዜ ገደብ ውስጥ እያንዳንዱ የመከላከያ አባል፣ እያንዳንዱ የብልጽግና የጸጥታ ኃይል አባል የሆነ አካል ሁሉ በተናጥልም በቡድንም እየመጣ ራሱን ህይወቱን እንዲያተርፍ ቤተሰቡን ከሐዘን ከቁጭት፣ ከጸጸት እንዲታደግ ስንል ጥሪ ለማቅረብ እንወዳለን። እነዚህ የአብይ አህመድ ስርዓት እንዲቀጥል መሰረታዊ የሆነ ቴክኒካል ድጋፍ እያደረጉ ያሉ፣ የገንዘብ ድጋፍ እያደረጉ ያሉ ተቋማት ላይ እርምጃ የምንወስድ መሆኑን አድማጮቻችን፣ ተመልካቾቻችን ፋኖ ማሪሼት ፀሐዩን በጣም እናመሰግናለን። እንግዲህ መሬት ላይ ያሉ እውነታዎችን ነው ፋኖ ማሪሼት ፀሐዩ የተናገረው። በተለይ ከኢትዮጵያ አየር መንገድ የበለጠ የኢትዮ ቴሌኮም እየሰራ ያለው ስራ በጣም ከባድ ነው። ብዙውን ጊዜ ፋኖቹ ባካችሁ ስልክ ባካችሁ፣ ስማርት ስልክ ባካችሁ፣ ቁጥራችሁን ሲማችሁን ምናምን እያልን ብዙ ጊዜ እንናገራለን። በጣም የሚገርመው በዛ ቋት ውስጥ ነው የሚያልፈው። ፋኖቹ የሚያደርጉት ንግግር የሚፈልጉትን የፋኖ አካላትን ስልክ በመጥለፍ ያለበትን ቦታ ሎኬሽን ሰርተው አካባቢው ላይ ውጊያውን ለሚመራው መኮንን ይልኩለታል። በዛ መሰረት ነው እንግዲህ ኢትዮጵያ ውስጥ ያሉ ተራራዎች፣ ቦታዎች ሁሉ ነገሩ በካርታ ላይ ነው ያለው። ይታወቃል። አሁንም ጥንቃቄ እንዲደረግ ነው። እነዚህ ተቋማቶች እንግዲህ የህዝብ ተቋማቶች ናቸው። ነገር ግን እየሰሩ ያሉት አድራጎት ግን በጣም የሚያስጠላ ነው። ፋኖ ማርሽት በሚገባ ገልጾታል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሐ ግብር እስከምንገናኝ መልካም ጊዜ እንደሆንላችሁ